ከተሞች በየቦታው የነበሩ አዳዲስ ልማቶች አዳዲስ የከተማ ፕላኖች አዳዲስ የከተማ ማስፋፊያ ስራዎች የሚሰሩባቸው ቦታዎች ነበሩ። ሁሉም ከተሞች አይተ ከሆነ በከፍተኛ የከተሞች እድገት ላይ ነን ያለ ነው። ኢትዮጵያ ሀገሪቷም ኢኮኖሚ እድገት ላይ ስላለች ከተሞች የራሳቸውን እድገት አለ ምንድነው፣ ከፍተኛ የህዝብ ፍልሰት ወደ ከተሞች እየመጣ ነው። ስለዚህ እነዚህ ከተሞች የሚኖሩት ከሚመጣው የከተማ ፍልሰት አንጻር የተነሳ ከፍተኛ የመኖሪያ ቤት ጥያቄዎች ነበሩ። ከመኖሪያ ቤቶች ጥያቄ ጋር የተነሳ የመጣ የከተሞች ፕላን አጠቃቀም ከባድ ጥያቄዎች ነበሩ። ሁሉም ከተማ ትዝ ሊል እንደሆነ ሬዲዮ ላይ ከባድ እና አስጨናቂ ጥያቄዎች። ድሬዳዋ ላይ ለነበረ ጥያቄ ከዚህ ከሬዲዮ መልስ እንድንሰጥ ድረስ እንድንሰጥ የምንጠየቅባቸው ነበሩ። ሀረር ከተማ ላይ መልስ እንድንሰጥ ተጠይቆ ነበር፣ አንድ ጊዜ ትዝ ይለኛል ለማለት ደርስ የደረሱ ነበሩና ሻሸመኔ ላይ ደግሞ ከሻሸመኔ ደስ የሚለው ጉድ ፕራክቲስ ሼር ይደረግ ነበር። በጣም ደስ የሚል ጉድ ፕራክቲሶች ሼር ይደረጉ ነበር እና እነዚህን እነዚህን እንግዲህ እንደ ምንድን ነው እዚህ ስቱዲዮ ገብቶ እንዳዘጋጀው ባለሙያ እነዚህን ነገሮች አድርገናል። አምስተኛ ሲያከብር እኛም ኦልሞስት አራተኛ ነገችን ስናከብር በጋራ እያየናቸውና እያየናቸው የነበሩ ነገሮች ይህንን ይመስላሉ ብዬ ለመጥቀስ ሞክራለሁ። የዘለቁ የረሳውትን ወይም ደግሞ አንተ እንደ ጋራ በቡድንና አንዳንድ ጊዜ ደግሞ በግል በግል የምንሰራቸው ዝግጅቶች አሉ። እነዚህ ዝግጅቶች ላይ አንተ ምን ውስጥ እያንዳንዱ ኢትዮጵያዊ ሊሰማ የሚገባው ነገር ነው። በተለይ በከተማ ፕላን አስተዳደር ውስጥ ከከተማ ምክር ቤት ወይም ከከንቲባ ወይም ከአካባቢው ከተማ ልማት ወይም ከክልሉ ከተማ ልማት እውቅና ውጪ ከተማ አስተዳደር ላይ መሬት አጠቃቀም የዞኒንግ ለውጥ ባለሙያዎች በፈቃዳቸው ያደርጋሉ። ይህ በጣም ወንጀል ነው። አንድ ከተማ የሚመራው በፕላን ነው። የሰማየው ከተማ የሚመራው በፕላን ነው። እንግዲህ በፕላን የሚመራ ከተማ ውስጥ ህግን መሻር ማለት ነው። አገልግሎቱን የምትቀይር ከሆነ ከመንግስት እውቅና ውጭ ወይም ከከተማ አስተዳደሩ እውቅና ውጭ፣ ለምሳሌ ግሪን ኤሪያን ለሌላ አገልግሎት መጠቀም፣ ኮሜርሻል ኤሪያን ለመስጊድ ለሃይማኖት ወይም ለኦርቶዶክስ ወይም ለሆነ ነገር መጠቀም፣ የንግድ ቦታ፣ የእምነት ቦታ፣ ራሱን የቻላለ የማኑፋክቸሪንግ ኤሪያን ሌላ አገልግሎት መጠቀም፣ ይሄ በጣም ሮንግ ነገር ነው። መጠቀም አይቻልም እያልኩ አይደለም፣ መጠቀም አይቻልም እያልኩ አይደለም። ነገር አብዛኛውን የከተማ አስተዳደር አመራሮች የሙያው ባለቤት አይደሉ። ከታች ያለው ፕሮፌሽናል ባለሙያው፣ አርባን ፕላነሩ፣ ሲቪል መሀንዲሱ፣ ሰርቬሩ ምናምን ነው መዘጋጃ ቤት ውስጥ የነዚህ የተለያየ የሙያ ስብጥሮች፣ የእነሱ አስተያየት እንኳን ባልተጠየቀበት ባልተጠየቀበት የከተማ ፕላን ለምሳሌ መንገድ ይዘጋሉ የከተማ ፕላን ሲዘጋጅ ደግሞ ፕራክቲካል የሚያጋጥመን ከፕሮፌሽናል ኤቲክስ ማንፃ በኋላ አነሳለው ያልኩት ነው። ፕራክቲካል የሚያጋጥመን ነገር ምንድን ነው? ፕላን ሲሰራ እንደ ኢንጂነር መኮንን ቢያወራም ራሱ ደስ ሲለኝ ነበር ከደም ሲያወራ ስለሰማሁ፣ መንገድ ዳይቨርት ያደርጋሉ። ፕሮፐር ብሎኮቹ በ80 ሜትር ወይም በ40 ሜትር ውስጥ በአግባቡ የከተማውንም ውበትንም ገጽታውንም የሚገልጽ ስለሆነ መጠቀም ሲገባ እንዳትጠቀም ያዘበራርጉታል። አንዱን ሀያ ያደርጉታል ወይ አንዱን ሰላሳ አንዱን ሰማንያ ዝብርቅርቅ ያደረጉና ያ ልምድ ነው የሚደረገው መሰለኝ። ኢቭን የመንገድ አላይመንትን ይስተዋል የመሬት አጠቃቀም ቫሊውን ያሳጠዋል የሚችል ቆንጆ መሬትን ለማይረባ ነገር እንዲውል ያደርጉታል። ብክነትም ነው ብክነት ነው። እኔ ያው ለመናገር እየከበደኝ ነው። ይዞ ይገባቸዋል የሚያዳምጡ ይገባቸዋል። እና ፕሊስ ከእንደዚህ አይነት ወንጀል ተጠቆጠቡ። በተለይ የመዘጋጃ ቤት ያሉ አንዳንድ አካባቢ ያሉ መሀንዲሶች እንዲህ አይነት ወንጀል ይሰራሉ። ይሄ እንደሚያሳስር በአዋጅም የተዘጋጀ የወጣ ነገር አለ። ለምሳሌ ሕንፃ ሾም ላይ ሕንፃ አዋጁ ላይ አይተህ ከሆነ አንድ የከተማ ውስጥ የሚገነባ ግንባታ በጥራት ጉድለት ወይም በዲዛይን ችግር ፌል ቢያደረግ መጀመሪያ ህንጻ ሹሙ ውስጥ ያለ ባለሙያ ነው የምጠየቀው። ግለ የቤቱ ሰሪ አንተ ብትሆንም ለፌለሪቲ ለቬሪቲ መኪና ህንጻ ሹሙ ነው ይታሰራታል። አዎ። አይ ምክንያቱም ምንድን ነው መሰለ፣ የያንዳንዳችን ቤት ወይም የያንዳንዱ ሰው ሀብት የሀገሪቱ ሀብት ነው።